ቀጥም የሚመጠውን ሕዝበ ክርስቲያን በበዓሉ ቀን ይባረኩበታል። ለቅዱስ ይምርሃነ ክርስቶስ ጌታችን ተገልጦለት ቤተ መቅደሱም በባህር ላይ እንዲሠራ ነግሮታ ቅዱስ ይምርሃነ ክርስቶስም ሰማያዊ ውስጥና ጽዋ እየወረደለት ለሀያ ሁለት ዓመታት በድንኳን ውስጥ ካገለገለ በኋላ ጌታችን ኢየሱስ ክርስቶስ በክብር ተገልጦለት እንዲህ አለው፣ ወደ አጄ ይምርሃነ ክርስቶስ ሆይ ይህንን ስፍራ ወይም ዛዚያን ልቀቅ። ከእንግዲህ ወዲህ በዚህ ቦታ ሰማያዊ ውስጥና ሰማያዊ ጽዋ ይወርድልህም ወደማሳይ ቦታ ተነስተህ ኪድ። በዚያም እስከ እረፍት ቀን ድረስ ሰማያዊ ኅብስትን፣ ሰማያዊ ጽዋን ይወርድልሃል። ይህንንም ዓለም ለማሳለፍ እስከምመጣበት እስከ እለተ ምጻት ድረስ የእኔን ጌትነት የአንተም የቅድስና ሕይወት የሚነገርበት የሥጋ የእረፍት ቦታ የሚሆንበት ለምትሠራው መቅደስ ኪዳ ክዳን የሚሆን ሳር የማይፈልግ ሰፊ ዋሻ አለ። በዚያም ቤተ መቅደሴን ሥራ ሥራን። ይህም በምትሰረው ቤተ መቅደስ ካንተ ጋር ለዘላለም ቃል ኪዳኔን አቆማለሁ። በምታነጸው ቤተ መቅደሶ